ያመጣችሁ የኢንትራንስ ኤግዛም ላይ ሁሌ የሚጠይቁ ጥያቄዎችን የምንሰራበት ቪዲዮ ክፍል አስራ ሁለት ላይ ደርሰናል። በዚህ ክፍል ስድስት ጥያቄዎችን ለመስራት እንሞክራለን። በተለያዩ ከኳንቲፋየር ጋር የተያያዙ ወይም ደግሞ ከተለያዩ አያያዥ ቃላቶች ጋር የተያያዙ ጥያቄዎችን የጠየቁ ጥያቄዎችን ለማየት እንሞክራለን። ቁጥር አንድ ሂ ዲድንት ሃቭ ማኒ ዳሽ ሂ ኩድን ባይ ዘ ቲኬት ኤ ፎር ቢ ኢን አዲሽን ሲ ዜድ ፎር ዲ ኤኒስቴድ ይላል እንግዲህ፣ እዚህ ጋር ትክክለኛውን መልስ ለመመለስ ማየት ያለብኝ የሁለተኛው ሀሳብ ነው። ከብላንክ ስፔሱ ቀጥሎ የሚሰጠው ሁለተኛው ሀሳብ ምንድን ነው? ውጤት ነው? ምክንያት ነው? የሚለው ነገር ዲሳይድ ካረኩኝ በኋላ እዚህ ጋር ትክክለኛ አያዥ ቃል እጠቀማለሁ ማለት ነው። ሂድንሃ ማኒ ብሮር የለውም። ሂ ኩድን ቲኬት ቲኬቱን መግዛት አይችልም። ቲኬቱን መግዛት አለመቻሉ ውጤት ነው። ዛይ ዛት ዋይ ሲ ኢዝ ዘ ቤስት አንሰር ሁለት ሲል ኤ ኖው ቢ ሃቭ ኖን ሲ ኒው ዲ ኖን ይሄ ደግሞ ከቴንስ ጋር የተያያዘ ጥያቄ ነው ምን አይነት ቴንስ ነው እዚህጋ መውሰድ ያለበት ጥያቄው ላይ የተሰጠኝ ክሉ ማየት አለብኝ ቴንሶቹ ወይም የቨርብ ፎርሙ ከመምረጤ በፊት ሁሌ ግድ ስለሚሰጥ ማለት ነው ጥያቄው ላይ የተሰጠው ክሉ ወይም ሲግናል ወርድ ወይም ደግሞ ሰዓት አመልካች የድርጊት የከናወነበትን ሰዓት አመልካች ግድ ይሰጣል። እዚህ ጋር ሲንስ ቻይልድ ሁድ የሚለው ነው። ሲንስ ፎር፣ ጀስት፣ ኦልሬዲ ከመጡ ታይም ዱሬሽን ስለሚያመለክቱ ከድሮ ጀምሮ እስካሁን ድረስ እየቀጠለ ጉዳይን ስለሚያመለክቱ ኦልዌይስ ፕሬዘንት ፐርፌክት ነው የምንጠቀመው። ሲንስ ቻይልድ ሁድ፣ ስለዚህ ሄር ዘ ራይት አንሰር ኢዝ ሃቭ ኖ፣ ፕሬዘንት ፐርፌክት ነው ማለት ነው። ፐ ስትራክቸር ደግሞ ሀዝ ኦር ሀፍ ፕላስ ቨርብ ስሪ ስለሆነ፣ ሶስተኛው ጥያቄ ዳሽ ሴይ ኔቨር። ወደፊት የሚሆነው ማን ያውቃል? ማንም ያውቅም። እና ምን ነው የሚባለው? ዳሽ ሴይ ኔቨር እዚህ ጋር አባባል፣ ሶ ኔቨር ሴይ ኔቨር እንላለን። ኔቨር ሴይ ኔቨር፣ ኦኬ። መቼም አይሆንም ብለህ አታስብ። ፊውቸር ወይም ደግሞ ወደፊት የሚሆነው ነገር አይታወቅምና ይባላል። አራተኛ አይ ሆፕ ዊ ወን ስታር ዊ ሃቭ ስቲል ዳሽ ፍሎር ሌፍት ኤ ሊትል ቢ ማች ሲ ኤፍዩ ዲ ኤሊትል ይላል። ይሄ ጥያቄ ከኳንቲፋየር ጋር ወይም ኳንቲቲን ከሚገልጹ የስም ገላጮች ጋር የተያያዘ ጥያቄ ነው። አሁን እዚህ ጋር የተሰጠኝ ስም ፍሎር ነው። መጠኑ ምን ያህል ነው የሚለው ክሉ ደግሞ ይሰጣል። ፍሉር በጣም ትንሽ ነው። መጠኑ ምን ያህል ነው? በበቂ ሁኔታ ነው ያለው። ምክንያቱም ኤ ሊትል መች በጣም ብዙ ነው። ኤፊዩ እና ኤፊዩ ማለት ያው በበቂ ሁኔታ ያለ ማለት ነው። ፖስቲቭ ሚኒንግ አለው። ኤሊትል እና ሊትል ደግሞ ለማይቆጠር ነገር ሆኖ ሊትል በጣም ትንሽ ኦልሞስት ኖ ማለት ነው። ኤሊትል ደግሞ ትንሽ በበቂ ሁኔታ አለ ለማለት ስንፈልግ ነው። ሶ ያለው ፍሉር መጠን ወይም የዱቄቱ መጠን ምን ያህል ነው? አይ ሆፕ ዩ ኖት ስታር ምናልባት የረሃብ ማስታገሻችን የሚሆን በትንሹ በበቂ ሁኔታ አለ ነው። እዚህ ጋር ምንም ነገር የለም ማለት አልችልም። ዱቄት ይቆጠራል አይቆጠርም? አይቆጠርም። መጠኑ ምን ያህል ነው? በተወሰነ መልኩ አለ። ስለዚህ መልሱ ኤል ሊድል ይሆናል ማለት ነው። አምስተኛ ጥያቄ ባይ ዘ ታይም አይ ኬም ባክ ዩ ዳሽ ዩር አሳይመንት። ኤ ዊል ሃ ፊኒሽድ ቢ ሹድ ቢ ፊኒሽ ሲ ዊል ፊኒሽ ዲ መስት ቢ ፊኒሽድ ይላል። ኦኬ እዚህ ጋ ማስተካከያ እናደርጋለን። ባይ ዘ ታይም አይ ከም ሲምፕል ፓስት አይሆንም። እዚህ ጋ ሲምፕል ፓስት ቢሆን ኖሮ ፓስ ፐርፌክት ነበር። እዚህ ጋ ፓስ ፐርፌክት ከተሰጡት ውስጥ የለንም። እዚህ ጋ ኬም እስከሆነ ድረስ ዩ ሃድ ፊኒሽድ መባል አለበት። ባይዘ ታይም ከሲምፕል ፓስት ጋር ከመጣ ፓስ ፐርፌክት ፎርም ስለምንጠቀም ማለት ነው። እዚህ ጋር ያው ምርጫው ላይ ስለሌለ ጥያቄው ላይ እናስተካክላለን። ባይ ዘ ታይም አይ ከም ባክ ሲምፕል ፕሬዘንት ቴንስ ይሆናል። እዚህ ጋር ባይ ዘ ታይም አይ ከም ባክ ዩ ዳሽ ዩር አሳይመንት አሁን እዚህ ጋር ቴንስ ነው። ቴንሱ ምን ያህል ነው ለማለት ጥያቄው ላይ የተሰጠውን ክሉ ማየት ግድ ይላል። እዚህ ጋር የተሰጠን ሰዓት ባይ ዘ ታይም ፕላስ ሰብጀክት ፕላስ ቨርብ ዋን ነው። ባይ ዘ ታይም ሰብጀክት ፕላስ ቪ ዋን ከተሰጠ ኦልዌይስ ፊውቸር ፐርፌክት ነው። ያ ማለት መልሱ ኤ ነው። no, ማለት ነው will have ፕላስ verb 3 always የ future perfect ነው። we'll have plus, plus, verb form። a ነው ወደፊት በሆነ በተቆረጠ ጊዜ እንደሚያልቁ የተተነበዩ ማንኛውም ድርጊቶች የምንገልጽበት ነው። ሲግናል ወረዳችን ደግሞ ወይም ደግሞ የሚሰጣችሁ ክሉ ደግሞ always by the time plus subject plus verb 1 form ነው። ስለዚህ ትክክለኛ መልሱ የሚሆነው ኤ ነው ማለት ነው will have finished ሪጋርንስ ሚንግ ሆሉን ለቀን ወጥተናል ለምን መቀመጫ ዳሽ ባጭሩ ማለት ነው። እዚህ ጋ የተሰጠው ክሉ ሌፍ ዘ ሆል የሚለው ነው። ስለዚህ ሆሉን ለቀው እስከወጡ ድረስ ወይም ደግሞ አዳራሹን ለቀው እስከወጡ ድረስ ያለው ቦታ በቂ አይደለም፣ ወይም ደግሞ ቦታ የለም ነው ምንለው። ኖ ኤሪር ቢ ኤቭሪዌር ሲ ና ዲ ሰምሲንግ ናቲንግ እና ሰምሲንግ እዚህ ጋር ምንም ቦታ የላቸውም። ያ ና ቶ ቲንግ ማ ቴ በት ፕሌስ ስለዚህ ስለ ቦታ እያወራን ስለሆነ ኤቭሪዌር እና ኖዌር እናያለን። ኤቭሪዌር ፖዘቲቭ ለፖዘቲቭ ነገር ነው የምንጠቀመው፣ ለምሳሌ ኤይር ፋንስ ኤቭሪዌር። ግን አሁን መቀመጫ የለም የሚል ኔጋቲቭ ሚኒክ ስላለው ትክክለኛ መልሱ ኖዌር ይሆናል ማለት ነው። ታንክ ዩ ቬሪ ማች።